ቤተሰብ የዛሬው ደግሞ ከበድ ያለ ነው። አይ ከበድ ከበድ ከበድ ያለው ነገር ማለት ነው። እያመሰገኑ መሳዴ ሀይሚዬ እያለው በጎን መሳዴ ማለት ይሄ ምንድን ነው ብላችሁ ታስባላችሁ። ሀይሚዬ እንግዲህ እየተዘዘቀች እየተረገጠች ትገኛለች ማለት ነው። ይች ቀን ታልፍ እና ታስተዛዝበናለች የሚባል ነገር አለ። ሁሉም ነገ ጠዋት ብሩኬና ሀይሚ ታርቀው በአንዲ ሁኖ ይመጡና ሁሉም ነገር እየተዛዝበናል ማለት ነው እያመሰገኑ መሳሌ። ይህ ምን እምነት ነው? ወደ ወዳጅነት ወይስ ጥላትነት? ማስመሰል ማለት ይሄ ነው፣ እነዚህ ማለት ነው። እና ሀሚዬ እንግዲህ እየተመሰገነችም እየተሰደበችም እየተረገጠችም ትገኛለች ማለት ነው፣ በአሁኑ ሰዓት ማለት ነው። እኔ እንዲያሰቡት ና እንዲ እንትን እንዲያልኩት ተሆነ ነገሮቹ እየተጠናቀቁ ነው ማለት ነው። ምክንያቱም ትናንትና ሀሚዬ በሰሩ ቪዲዮ ተህይወቴ ወጣ፣ ተህይወቴ እንዲትወፈለኝ እፈልጋለሁኝ። አሁን አንተ በአሁኑ ሰዓት ያለው ሁለት አይነት ትናንትና ሌላ ቀር ዛሬ አንድ አይነት ነው፣ ቃል እያለች ትናንትና ሀይሚዬ አንገቱን አስተፍታዋለች ማለት ነው ዲያኔን ማለት ነው። እንግዲህ በዛ እንትን ያሳሳ ደግሞ ሀይሚዬ እየተሰደበችም እየተመሰገነችም ትገኛለች ማለት ነው። ይህ ቀን ያልፍና ያስተዛዝበናል የሚባል ነገር አለ። ሀይሚዬ እና ብሩኬ ደግሞ ነገ ጠዋት ይታረቁና መታረቃቸው ስለማይቀር ሁሉም ዝሮ ዝሮ ዝሮ ግን ራሳችንን የምናፍርበት ስለዚህ ዝም ማለት ዝምታን ደግሞ በቃ ማሳለፍ ማለት ነው። የሰው ልጅ ክፉ ስለተናገር ተናገር እንደዛ ላይ ክፉ ስለ አሰብነት እኮ ያ ነገር የሚቆየው ነገር ምንም ነገር የለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ ወዲና የተከበራችሁ የቻናሌ ልጆች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይትረፍረፍ ይበልኝ። ባለም ዳርቻ የምትገኙ ዲያገሬ ልጆች ሰላማችሁ ሁሉ መኝላችኋለሁ በዚህ ቻናል አዲስ የሆናቸው ሰብስክራይብ ሸር እያደረጋቸው አበረታትኝ ማለት ነው። ሀባቢዎችዬ ማለት ነው እንግዲህ ዛሬ በአዲስ ቪዲዮ ከቺ ብያለሁኝ። እሱ ምንድን ነው እንግዲህ ሀይሚዬ እየተመሰገነ ትናንትና በሰራችው ቪዲዮም እያመሰገኗት ይገኛሉ። ጀገና ነሽ እያሉ ይገኛሉ። በጎን ደግሞ እየተሰደበች እየተረገጠች እየተዘቀዘቀች ትገኛለች። ማነው? ስለ ስለዚህ ሀይሚዬ በዚህ ሰዓት ደግሞ አይሞቃት አይበርዳት ማለት ነው። ጠጥ አይሞቃት አይበርዳት። ስለዚህ በአንዴ ጎን ውዴታ በአንዴ ጎን ጥላቻ፣ ይሄ ምንድን ነው? ኧረ ተው። ሁለት ተሳዲያዎቹ ማለት ነው ሁለት ተሳዲያዎቹ ሀሚዬ ቤት ያለ ኮሜንት የስሊም ማዕክ የስሊም ማንነት እናንተ ኮሜንት የሆነ ነገር ዲፍት ቢያደርግ ሀሚና ብሮኬስት ጋር ዲፍት አድርጓቸው ይቃር ነበር ማለት ነው። ግን ሰው ባርታ አይሆን በሌላ ስለዚህ ከባድ ነው። ሀሚዬ ሀሚዬ ሀሚዬ ሀሚዬ ሀሚዬ የሚላት ሁሉ ዛሬ ጠላቸው ሆኖ እየተቀዘቃትና እየረገጣት ይገኛል። ሁሉም እኮ እንትን ነው። እና ደግሞ የብሩዬ ሲስተር ደግሞ ትናንትና እያ የሆነ አንድ አቃባጭ ደግሞ ብቅ ብሎ ነበረ። እንግዲህ በጥፊ ብላለች ስምዬ ማለት ነው። በጥፊ ም አንተ ማን ስለሆንክ ነው? ምን አገባ ስለ እነሱ ህይወት? ብላ አንዴ እያልበላው ላይ እያከከ ነበረ። በጥፊ ስታየው ያችን ያከካትን እየበ እያከከ ሽጉሯን ማለት ነው። ስለዚህ እያልበላንን ብናከው ጥቅም የለውም ጉዳይ አት እንጂ ማን ነው ስለዚህ ያልበላብን ቦታ ባንገኝ ጥሩ ነው ብዬ አስባለሁ። ማለት ነው ሀይሚዬና ብሩኬ ናቸው የተጣሉት፣ ሀይሚዬና ብሩኬ ናቸው እንትን ያሉት። ዙሮ ዙሮ መገናኛቸው አይቀርም። በዛም መሎ በዚህ መሎ ነገር፣ ጧት አንድ ሆነው ነገሩ አሁን ሀይሚም ሁሉም ነገር እያስተካከልን እየቀረን ብሩኬ የበቃ ሱሱን ተማንነት ሁሉቅ አርጋ ስወጣና ተህይወት ወየና ውል የነበራችሁበት ህይወታችሁ የነበራችሁበት ማንነታችሁ ተመለሱ ይህ ቀን ያሉት የሚያስተዛዝበንን ሀይሚዬና ብሩኬ ነገ ቅፍቅፍ ብሎ ይመጡና የዛ እንሳተኛ እናፍርበታለን። እኛን የምናፍርበት ዞሮ ዞሮ እንትን ያለ ነገር እኛ ነው የምንትን የምንበት እንጂ እንትን አደለም። ስለዚህ እስከ ዛሬ ሀይሚዬ ሀይሚዬ ሀይሚዬ ትትናት ጨረቃዬ ሀይሚዬ ጨረቃዬ ትንኑረ ዛሬ ደግሞ ሌላ ነገር ከባድ ነው የምር ከባድ። ስለዚህ ሀይሚዬና ብሩኬ ደግሞ ነገ አንድ ብሎ መጥፋቸው ይቀሩ ይመጣሉ። የሰው ልጅ እንዴት ተጣላ አይቀርም። ምን እንዴት ተፋቀረ እንዳለ ደግሞ መጣላት አለ፣ መጣላት እንዳለ ደግሞ መታረቅ አለ። ይሄ ነው ሕይወት እንደዚህ ነው ትቀጥላለች። ነገር እንጣላለን ዛ ነገር ደግሞ እንታረቃለን እንጂ ምን ግዜም በፍቅር መሀከል ምን ግዜም ተፋቅረን ወይም ተዋደን መሀከላችን የሆነ ነገሮች ታይፈጠሩ ማንም ሰው ላይ ማንም እንትን ላይ ታይኖር አይቀርም ያለ ነው የማንም ሕይወት ታሪክ ነው እንጂ ዘላለም ፍቅር ማለት ፍቅር መጠበቅ የለብንም የነገሮች እንደሚከሰቱብን ማሰብ ግዴታ ነው። ያን ያሰብነው ነገር ደግሞ መወጣት፣ ነገሮችን መወጣት ለህይወታችን ለፍቅራችን ትንል ብዙ መስጠዋት ናችሁ መክፈል ግድ ነው። ስለዚህ ሀይሜና ብሩኬ ለፍቅራችሁ ለማንድነታችሁ ስትሎ ትትሉ ለአንዴ ዝላችሁ የነበራችሁበት መመለስ ያስፈልጋል ማለት ነው። እንግዲህ ትናንትና ሀይሜ የእንዴት አስራ አምስት ቀን አስራ አምስት ቀን ነው አብሬህ የሰራሁት 15 ቀን ራሱ አልፈጀኝም። እንዴት አንተን ልትመኘኝ ትችላለህ? በ15 ቀን ፍቅር እኮ ቀላል አይደለም፣ ዝም ብሎ እኮ አይደለም ፍቅር የሚይዘው እያለች ምን እንደት አንተና አንተ ምላልታች ማለት ነው። የሶሱንም ህይወት የሃይሚዬንም ህይወት ግልጥብጥ ሊያረግ ነው የሚፈልገው አቶ ዲያን የተብየው ማለት ነው። የሁለታችሁን ሶሱን የምትባል ልጅ አላቅም እሷ ማለት ብሎ እንትን ብሎታ ማለት ነው። ትላንትና ሀይሚ ሌላ ቃል፣ ዛሬ ደግሞ ሌላ ቃል። አይቀብድም ድም ይሄ ምንድን ነው ታዲያ? በአንድንትን ሁለት ገምል የሚባል አለ። ይሄ ምንድን ነው ታዲያ? የሰው ህይወት መበጥበጥ በጣም ከባድ ነው። የምር ከባድ ነው። በራሳችን ላይ የማንፈልገውን ነገር ለሰዎች ማመኘት በጣም ከባድ ነው። ምክንያቱም ብሩኬ ያንተን ህይወት ያንተ ማንነት አላበላሽም። ያንተ ፍቅር ተሳስቷል። ያንን ፈረንቅ አድርገዋል ሱሱና ብሩኬ። እንደዛ ነገር ደግሞ ትልቅ ይቅርታ አንተ ሙላ እንጂ እንደዚህ የእሱን ፍቅረኛ ፍቅራታለሁ፣ ወዳታለሁ እሷ የተለየ ስሜት አለኝ አይልም። ስለዚህ ያልበላንበት ያልበላን ብናከው ምንም ጥቅም የለው ጉዳት እንጂ ጥቅም የለውም። ስለዚህ ሀይሚዬና ብርኬ በዛም በዛም አሉ ነግጧት መገናኘታቸው ስለማይቀር ለነሱ ዝም ማለትም እኮ አንዳንዴ ጥሩ ነው። ይሄኛ ሀይሚየን ወረዳችሁበት፣ ሩኬንም ወረዳችሁበት፣ ሀይሚየንም ወረዳችሁበት፣ ሁሉም ነገር ነገር ምናምን። ምክንያቱም ዝሮ ዝሮ ስለአንድ ላይ መሆናቸው ስለማይቀር ጥንድነታቸው ስለሚቀጥል አንድነታቸው ይቀጥላል፣ ጥንድነታቸው ስለሚቀጥል ስለዚህ እስከዛሬ ጨረቃየ ጨረቃዬ የምንላት ጨረቃ ዛሬ ተዘቅዝቃ ፎቶዋ ተዘቅዝቃ ትተረገጥ በጣም ገረመኝ። የምሬ ነው። ታ ሰዎች ምንም አንጠብቅ። ሰዎች ዛሬ የጥኑና ነገ አይነሱናል ተንድሴ ሰው በቃ ተወላችን ያጨበጭባል የሆነ ነገር ሲያጋጠመን ደግሞ እንዲያላየን እናንተን ብለው ረግጦን እናንተ ብሎ ያልፋል እና ከባር ዝሮ ዝሮ መገናኘታቸው አይቀርም። የሁሉ ኮሜንት ለሀይሚዬን እና ብሩክ የሚገባል የለም። ራሳችን ነው የምናፍርበት በራሳችን ስራ በራሳችን እጅ ራሳችን ስለሆነ ማለት ነው አብዬ ደግሞ ትናንትና በቃ እጅግ ናና ሴት ልጅ ማለት ራሱን የምታስከብር ነው፣ ክብር ለላት ነው። ማንም ዝቅን ያና ማንም መምድ የመጣኝ ያንቺ የኔ ነሽ ወይም አንቺ ታንቺ የሆነ የተለየ ነገር አለኝ የተለየ ስሜት አለኝ እንዲላት አይደለም ማንም ሰው ምክንያቱም ሀይሚ አንዲና ያንን እንዲና እንዲ ብሩኬ ብቻ ስለሆነች ማለት ነው። ከዛ ውጭ ውዳይ ውጭ እላለሁኝ ማለት ነው። እነክ ደግሞ የዛሬው ቪዲዮ በምን እንደሚመጡ ገና ይጠብቃለን በጉት ማለት ነው። ዝሮ ዝሮ የማርያም እየቀመመች ሀይሜና ብሩኬ አሁን ነገሮች እየተጠናቀቁ ነው። ምንም ያክል አሁን በላይ የሚፈጅ የሚያስክድ ነገር አለ ብዬ አላስብም። ያው ትናንት ራንድ የሰማችሁት ሀይሜ አስወጣኝ ተህወቴ እንዲወጣ ፈልጋለሁ ብላለች። ዲያኔም እንደዛ ብሏል። ስለዚህ ጣሁን ያለው የብሩኬና የሶሶ ብቻ ነው። ውጭ አለው ሁሉም ነገር ይጠናቀቃል። ሁሉም ነገር መስመር ይይዛል። እዚ ላይ ያጠናቀቃል የሃይሚና የዲያኔ ድራማ እዚ ላይ ይጠናቀቃል ብዬ አስባለሁ። ምክንያቱም የብሩኬና የሱሱ ድራማ ታጠናቀቀው ይቶ ነበረ በአረጉ ድራማ የቀርታ ምናምን ብለው ማለት ነው። ስለዚህ የዲያኔና የሃይሚ ድራማ ነው የሃይሚና የዲያኔ ድራማ ደግሞ በቅርቡ እንደሚጠናቀቅ ሁላችን በእኩታ እንጠብቃለን፣ ማለት ነው የዛሬው ፊልም ደግሞ እንጠብቃለን ምን እንደሚመጡ እና ያን ይመስላል ሀባይቦችዬ፣ ማለት ነው። ሀይሚዬ ጀግናዋዬ ወደ ነበርሽው ተመለሽ፣ ነገሮቹ በዚህ ያብቁ። በነገሮቹ እኔማ ማለት ነው እንዲ የሀይሚዬ እና የብሩኬ ተታርቀው ያስቀመጥኩ ኮሜንት ላላችሁ ቆይ ፖስት ነው ማድረግላችሁ። ብሩኬ የናጉርኪ ተሰደዱ። ያ ሁሉ ኮሜንት፣ ያ ሁሉ ያ ሁሉ ማንነት፣ ያ ሁሉ እንትን፣ እረ ከባድ ነው። የምሬ ነው። ሰው የሰው ነገር የሚገለው የሰው ንግግር የሚገለው የሰው እንትን የሚገልል ማለት ነው። ማንም ማንም ማይደር ነበር በአሁኑ ሰዓት ማለት ነው። የምሬ ነው። ትናንትና ገፍቼ ታይ ኮሜንት እንዲሁ ልብ ይነካል። ምን አይነት ሰው ነው የጣፈው? ምን አይነት እንና የጣፈው? ስሩ ነው ድረስ ማለት ነው ዝሮ ዝሮ ምንናገራትን ክንግግር እራሳችንን ንምናፍርበት ማንም ማለት እና ሀይምዬ፣ ታሁን በላይ ነገሮቹ እንደሚጠናቀቁ ተስባለን ማለት ነው። ታሁን በላይ ምን አለ በቃ አለቀ። ሀይምዬም ተይወት ይወጣለኝ በቃ ታዊቱ እንዲወት ይፈልግ ያለሁኝ ምናም ብላለች። የዲያኔና የሱሱ ና የቀረው ዲያኔና የሱሱ ደግሞ እርግጠኛ ነኝ ዛሬ መጥተው ከህይወታችሁ ወጥቻለሁ ምናምን ብለው የቀጣ ተዛም በኋላ ሀይሚዬና ነገር ይስተካከላል፣ ጨረቃዎች በአንድ ሆነው እንደሚመጡለን ተስፋና እናደርጋለን ማለት ነው። ሁሉም ነገር ለበጎ ነው። ማንኛችን ህይወት ላይ ፈተናዎች አስፈላጊ ናቸው። ያችው ፈተና ነኛ ለህይወታችን ጠንካራ ያረጉልናል። ያችን ፈተና ተፈትነን በቃ የሚመጡብን ነገሮች እራሱ ለወደፊቶቹ በጉጉት ሆነን ያን ነገር እንዋጠዋለን ማለት ነው እና ለሰው ልጅ በህይወት ላይ ፈተና ጥሩ ነው። ጠንካራ ትሆናላችሁ። ትዕግስተኛ ትሆናላችሁ። ትዕግስተኛ የሆናችሁ ሁሉም ነገር ታሳልፋላችሁ። እና ይህን ይመስላል ሀባይዎች እየማለት ነው። ሁላችንም ትዕግስተኛ እንሁን። በትንሽ ነገር ተስፋ መቁረጥ የለብንም። በትንሽ ነገር ተስፋ ተቆረጥ ያሰብነው ቆርጦ ያላሰብነው ቦታ ንጥርስማለ ለሰው ልጅ ትዕግስት አስፈላጊ ነው። ተምንም ተምንም በላይ ትዕግስቶች ለሰው ልጅ ትልቅ ነገር አስበናይ ነው ማለት ነው። ምክንያቱም ያ በዛ በትዕግስት ነገር ሁሉ ነገር እናሰካለን፣ ብዙ ነገሮች እንዋጣለን ማለት ነው። በትንሽ ነገር ተስፋ ተጣን እየወደቅን እንጂ እየተነሳ ነው ሄድ ማለት ነው። ይ ዛሬ ሰው እንደጣላቸው ነገ ደግሞ ተነበሩበት ይመለሱና ከፍ ያደረጋቸዋል። እናቀባል እና ሀገሮች ይህን ይመስላል። በሌላ ፊት ውስጥ የምንገናኝ ሰላም አምሽልኝ ሰላም አለይኩም ረቱላ በረካቱ